ወበል ወመንፈስ ቅዱስ አሐዱ አምላክ አሜን። ሰሙነ ሕማማት ሰሙነ ሕማማት ተብሎ የሚጠራው ወቅት ከአብይ ጾም መጨረሻ ከሆሣዕና ዋዜማ ጀምሮ እስከ ትንሣኤ ባሉት ቀናት ውስጥ ያለው ሳምንት ነው። ነብዩ ኢሳያስ ይህንን ወቅት አስመልክቶ በመንፈስ ቅዱስ መሪነት በእርሱ በእውነት ደዊያችንን ተቀበለ ሕማማችንን ተሸከመ በማለት የነገረ ሕማማቱን ምስጢር አስቀድሞ ተናግሯል። በዚህም መሰረት በኋላኛው ዘመን እግዚአብሔር ወልድ ስለኛ ስለ ሰው ልጆች ድነት ሲል ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነፍቶ በፈቃዱ ሰው ሆኖ በፈቃዱ መከራ መስቀልን ተቀበለ በመስቀሉም ላይ ሳለ በፈቃዱ ነፍሱን ለሞት አሳልፎ ሰጠ። በዚህ መሰረት እኛ በእርሱ በአምላካችን የሆነበትን መከራ መስቀሉን ሁሉ የምናስብበት ሳምንት በመሆኑ ሰሙነ ሕማማት ይባላል። ኢሳይያስ ምዕራፍ 53 ቁጥር 4፣ ማቴዎስ ምዕራፍ 8 ቁጥር 17፣ ዮሐንስ ምዕራፍ 1 ቁጥር 29። ከ188 እስከ 230 የእስክንድርያ ሊቀ ጳጳሳት የነበረው ቅዱስ ዲሜጥሮስ እግዚአብሔር አምላክ በገለጠለት የጊዜ ቀመር ወይም ባሕረ ሐሳብ መሰረት ሰሙነ ሕማማት ከዓብይ ጾም ቀጥሎ እንዲሁም ተወስኗል። ቤተ ክርስቲያንም በቀመረ ዲሜጥሮስ ዓመታትን በኑሳን በማዕከላውያን በዓብይ ቀመር እየቀመረች አጽዋማትን የሚገሙበትን በዓላት የሚውሉበትን ጊዜ ለምእመናን ታሳውቃለች። ይህ ሳምንት ላቲናውያን፣ ግሪካውያን ታላቁ ሳምንት ሲሉት፣ ቅድስት ቤተ ክርስቲያን ደግሞ ሰሙነ ሕማማት በማለት ትጠራዋለች። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች በሙሉ ያደረገውን ትድግና ቅዱሳት መጽሐፍት በተለይም ግብረ ሕማማት የተባለ የቤተ ክርስቲያናችን መጽሐፍ ነገረ ሕማማቱን መከራ መስቀሉን በሰፊው ይናገርለታል። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን መድኃኒታችን ክርስቶስ አንዳች በደል ሳይኖርበት በሰውነቱ የደረሰበትን ሕማሙና መከራውን ሞቱንም እያሰብን ይህንን የአብይ ጾም መጨረሻ ወቅት ወይም ስምንተኛውን ሳምንት በካህናቱ መሪነት ሁላችንም ምእመናን በተረጋጋ ሕሊና ብልተን በመጾም በመጸለይ፣ በመ መስገድ እንድናከብር ስራ ሰርታልናለች። ለዚህም ነው ዛሬ ኦርቶዶክሳውያን ምዕመናን ሁሉ ይህን የጌታን ሕማማት ሰሞኑን ከተድላ ከደስታ በመራቅ ነገረ መስቀሉን እያሰቡ በሐዘን እና በለቅሶ ሆነው የሚያሳልፉት። የሰሙነ ሕማማት ዕለታት ስያሜዎች፣ ዕለተ ሰኑይ፣ ዕለተ ሰኑይ አንጾተ ቤተ መቅደስ በዚች ዕለት መድኃኒታችን ክርስቶስ ወደ ቤተ መቅደስ ሄደ። በዚያም በደረሰ ጊዜ ቤተ መቅደሱ የጸሎት የመስዋዕት ቤት መሆኑ ቀርቶ የንግድ ቤት ሆኖ ቢያገኘው ቤቴ የጸሎት ቤት ይባላል እናንተ ግን የወንበዴች ዋሻ ያደረጋችሁት ብሎ የሚሸጡበትን ሁሉ ገለበጠባቸው፣ ገርፎ ማስወጣቸው። ይህም የእርሱ ቤተ መቅደስ የሆነው ሰውነታችንን ኃጢአት ሰፍኖበት ቢያገኘው ራሱ ተገርፎ ራሱ ተገፎ መከራ መስቀሉ ሁሉ ተቀበለ፣ ከሰውነታችን ኃጢአት ሁሉ እንዳራቀልን የሚገልጽ ነው። ሉቃስ ምዕራፍ 19 ቁጥር 46። ሁለተኛ መርገመ በለስ ጌታችን የሆሣዕናን ዕለት ቢታንያ አድሮ በማግስቱ ከቢታንያ ሲወጣ ተራበ። በመንገዱም ሲያልፍ ቅጠል ያላት በለስ ከሩቅ ተመለከተ። ወደ በለሲቱን በቀረበ ጊዜ ከቅጠል በቀር አንዳች ፍሬ አላገኘባትም እና ያን ጊዜ ከእንግዲህ ወዲህ ለዘላለም ካንቺ ፍሬ የሚበላ አይኑር ሲል በለሲቱን ረገማት። ደቀ መዛሙርቱም ይህን ሰሙት። በዚህ ምክንያት ይች ዕለት በለሲቱ የተረገመችበት ቀናት እና መርገመ በለስ ተብላ ትጠራለች። የማርቆስ ወንጌል ምዕራፍ 11 ከቁጥር 11 እስከ 14። በዚህ አገላለጽ በለስ የተባለች ቤተ እስራኤል ስትሆን ፍሬ የተባለው ደግሞ ሃይማኖትና ምግባር ነው። መድኃኒታችን ክርስቶስ ከእስራኤል ፍቅር፣ ሃይማኖትን ምግባርን ፈልጎ አላገኘባቸውም። እስራኤል ህዝበ እግዚአብሔር የአብርሃም ዘር መባል እንጂ የአብርሃምን ስራ በመስራት በምግባር በሃይማኖት ጸንቶ መኖር አይፈልጉምና እንደገዛው አልተገኘባቸውም። በሌላ በኩል ደግሞ በለስ የተባለች ኦሪት ናት። ኦሪት በዚህ ዓለም ሰፍና ቢያገኛት አማናዊ ድነት የምትሰጥ ሆነ አላገኛትም። ይሁን እንጂ በእርሱ ድነት ባያገኝባትም ኦሪትና ነቢያት ከመፈጸም በቀር ልሽር አልመጣሁም ልፈጽም እንጂ በማለት ሕገ ኦሪትን ፈጽሟታል። ከዚህም ባሻገር በለስ የተባለች ኃጢአት ናት። የበለስ ቅጠል ሰፊ እንደሆነች ሁሉ ኃጢአት በዚህ ዓለም ሰፍታ ሰፍናፍ አግኝቷታልና በለስ ሲበሉት ይጣፍጣል፣ ቆይቶ ግን ይመራል። ኃጢአትም ሲሰሩት ለጊዜው ደስ ያሰኛል፣ ግን ኋላ ያሳዝናል። በአንቺ ፍሬ አይገኝ የሚለው በአንቺ በኃጢአት ፍዳ ተይዞ የሚቀር አይኖር ሲል ነው። በለሲቱ ስትረገም ፈጥና በመድረቋ በአዳም ያገኘን በደል በእርሱ እንዳይጠፋልን ለመግለጽ ነው። ሁለተኛው ዕለተ ሰሉስ፣ ዕለተ ሰሉስ የጥያቄ ቀን። ዕለተ ሰሉስ ጥያቄ ቀን በመባል ይታወቃል። ምክንያቱም ሹመትን ወደ ወይም ስልጣንን ለሰው ልጅ የሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኞ ዕለት ባደረገው አንጽሖተ ቤተ መቅደስ፣ በዚህ ዕለት ስልጣኑ በጸሐፍት ፈሪሳውያን ተጠይቋል። ጸሐፍት ፈሪሳውያን ያቀረቡለት ጥያቄ ከምድራውያን ነገሥታት ከሌዋውያን ካህናት ያይደለ ትምህርት በማስተማር ታምራት ማድረግ፣ ገበያ መፍታት በማን ስልጣን ታደርጋለን? ይህንን ስልጣን ማን ሰጠህ? የሚል ነበር። እርሱ መልሶ እኔም አንድ ነገር ጠይቃቸዋለሁ፣ እናንተ ብትነግሩኝ በማን ስልጣን እነዚህን እንደማድረግ እነግራቸዋለሁ። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከሰው ብሎ ጠየቃቸው። እነርሱ ከሰማይ ብንል ለምን አልተቀበላችሁትም? ይለናል ከሰው ነው ብንል ህዝቡ ሁሉ ዮሐንስ እንደ ነቢይ ያከብሩታል ለመምህርነቱ ይፈሩታልና ህዝቡን እንፈራለን ተባባሉና ከወዴት እንደሆነ አናውቅም ብለው መለሱለት። እርሱም እኔ በማን ስልጣን እንደዚህ እንደማደርግ አልነገሮችም አላቸው። ልቦናቸው በክፋት ስራና በጥርጥር ስለተሞላ ነው እንጂ ይህንንማ መጠየቃቸው እርሱ የሚያደርጋቸውን ሁሉ በራሱ ስልጣን እንደሚያደርግ ሳያውቁ ቀርተው አልነበረም። የማቴዎስ ወንጌል ምዕራፍ ሃያ አንድ ቁጥር 23 እስከ 26 የማርቆስ ወንጌል ምዕራፍ አስራ አንድ ቁጥር 27 እስከ 33 የሉቃስ ወንጌል ምዕራፍ 20 ከቁጥር 1 እስከ 8። እቺ ቀን የትምህርት ቀን እለት ትምህርት ወይም የትምህርት ቀን በመባል ትጠራለች። ጌታችን በቤተ መቅደስ ረጅም ትምህርት በማስተማር የተሰጠውን ስያሜ ሲሆን ይኸውም ከሃይማኖት የራቁትን ከፍቅረ እግዚአብሔር የተለያዩትን አስተምሮ ማቅረብ መክሮ መመለስ እንደሚገባ ሲገልጽልን ነው። የማቴዎስ ወንጌል ምዕራፍ 21 ከቁጥር 28። የማቴዎስ ወንጌል ምዕራፍ ቆሮንቶስ 15:46 የማርቆስ ወንጌል ምዕራፍ 13 ከቁጥር 37 የማርቆስ ወንጌል ምዕራፍ 12 ከቁጥር 2 የሉቃስ ወንጌል ምዕራፍ 21 ከቁጥር 38 ዕለተ ረቡዕ ምክረ አይሁድ። ይህች ዕለት የአይሁድ ሊቃነ ካህናት፣ ጸሐፍት፣ ፈሪሳውያን ጌታን ኢየሱስን እንዴት መያዝ እንዳለባቸው ምክር የመከሩበት፣ ምክራቸውንም ያጸኑበት፣ ሰቅለው ይገሉት ዘንድ የወሰኑበት ቀን በመሆኗ የአይሁድ የምክር ቃል ተብላ ትጠራለች። ይሁን እንጂ በዚሁ ምክራቸው ወቅት ጌታ ኢየሱስን እንዴት አድርገው እንደሚይዙት በጣም ይጨነቁ ነበር። ምክንያቱም ደግሞ ወቅቱ የፋሲካ ባህላቸው የሚያከብሩበት ወቅት በመሆኑ በጌታችን ትምህርት ተማረኩ፣ ብዙ ሕዝብ ትምህርቱን ያደንቁ ስለነበር ሁከት እንዳይፈጠር ከመፍራታቸው የተነሳ ነው። በዚህ ጭንቀትም ሳሉ ከደቀ መዛሙርቱ መካከል አንዱ የሆነው የአስቆሮቱ ይሁዳ በመካከላቸው የተገኝቶ ጌታ ኢየሱስን እርሱ በመሳም አሳልፎ እንደሚሰጣቸው፣ ለዚህ ተግባሩ ሰላሳ ብር ወረታውን እንዲከፍሉት ከነርሱ ጋር በመስማማቱና የምክራቸው ተባባሪ በመሆኑ ጭንቀታቸውን አስዶላቸዋል። የመልካም መዓዛ ቀን ለተረቡ ጌታችን በስምዖን ዘለምጽ ቤት ተቀምጦ ሳለ በመላ ዘመኗ እራሷን በዝሙት አስገዝታ ትኖር የነበረችው ማርያምን ተፍረት ኃጢአት ይቅር የሚል መልካም ማዛ ያለው አምላክ መጣ ስትል ውድ የሆነ ዋጋ ያለው ወይም የሶስት መቶ ዲናር ሽቶ ገዝታ ወደ እርሱ በመምጣት በራሱ ላይ በማርከፍከፍ ስለቀባችው የመልካም መዓዛ ቀን ትባላለች። በዚህም ምክንያት ከአጢአቱ የተነሳ መልካም መዓዛ ያልነበራት ማርያም እንተ ዕፍረት በዚህ በጎ ተግባሯ መልካም መዓዛ ያላት ሆና ወደ ቤቷ ተመልሳለች። የማቴዎስ ወንጌል ምራፍ 26 ከቁጥር 6 የዮሐንስ ወንጌል ምዕራፍ 12 ከቁጥር 1 እስከ 8። ሶስተኛ የእንባ ቀን ይቺው ማርያም እንተ ዕፍረት በጌታችን እግር ላይ ተደፍታ መላ ኃጢአቷን ይቅር እንዲላት በእንባዋ እግሩን እያጠበች በፀጉሯም እግሩን እያበሰች ስለ ኃጢአቷ ስርየት ተማጽናለች። የእንባ ቀን ትባላለች። የማቴዎስ ወንጌል ምዕራፍ 26 ቁጥር 6 እስከ 13 የማርቆስ ወንጌል ምዕራፍ 14 ከቁጥር 3 እስከ 9 የዮሐንስ ወንጌል ምዕራፍ 1 ከቁጥር 8 ማይበራን አዮዳሚያ ስንቲከ ኋለኩ። ዕለተ ሐሙስ ዕለተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ያለ መድኃኒት የሰው ልጆችንም ልመና የሚቀበል አምላክ ሆኖ ሳለ በዚህ ቀን በአትክልቱ ቦታ ገብቶ አይሁድ መጥተው እስከሚይዙት ድረስ ሥጋን የተዋሐደ ፍጹም አምላክ ፍጹም ሰው መሆኑን ለመጠየቅ ለአርአያነት ይጸልይ ስለነበር ይች ጸሎተ ሐሙስ ተብላ ትጠራለች። ማቴዎስ ወንጌል ምዕራፍ ሃያ አንድ ከቁጥር 36-46 ጌታችን በዚህ ላይ ደቀ መዛሙርቱን አብዝቶ ሲያስተምራቸው ሲመክራቸውም ቆይቶ ነበር። አይኖቹን ወደ ሰማይ አቅንቶም እርሱም ከአባቱ ጋር አንድ እንደሆነ ነግሯቸዋል። ከዚያም ለብቻው ፈቀቅ ብሎ ወዙ እስኪፈስ ከሰገደና ከጸለየ በኋላ ወደ ደቀ መዛሙርቱ ሲመለስ ተኝተው ስላገኛቸው ከተኙበት ቀስቅሶ አንድ ሰዓት ያህል እንኳን ከኔ ጋር መትጋት አቃታችሁንም፣ ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸዋል። የሉቃስ ወንጌል ምዕራፍ 22 ከቁጥር 14 እስከ 46። ከዚህም በኋላ ከባሕርይ አባቱ ከእግዚአብሔር አብ ጋር ስላለው አንድነት ክብር ለሐዋርያት ካስተማራቸው በኋላ ኢየሱስን ይህንን ተናግሮ አትክልት ወዳለበት ስፍራ ወደ ቄድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ በዚያም ገባ ተብሎ እንደተጻፈ ከደቀ መዛሙርቱ ጋር ለጸሎት ወደ አትክልቱ ስፍራ ሄደ። የአስቆሮቱ ይሁዳ የችን ስፍራ ቀድሞ ጌታ የወዳት እንደነበር ያውቃልና ና የካናት አለቆች ና ጻፍት ፈሪሳውያን፣ እንደዚህም ሌሎች ፋና ጋሻ ና ጦር የሚያዙት ጭፍሮችን አስከትሎ ወደ እርሱ መጣ። በዛም ጊዜ ጌታችን ደቀ መዛሙርቱን ተነሱ እንሄድ እነው አሳልፎ የሚሰጠኝ ቀርቧል አላቸው። ከዚያም ወደ እነሱ ቀርቦ ማንን ትፈልጋላችሁ አላቸው። እነሱ ይያዙ ናዝራዊውን ይያዙ እንፈልጋለን አሉት። የዮሐንስ ወንጌል ምዕራፍ 18 በቁጥር አንድ እስከ ሰባት ያንን ጊዜ ይሁዳ ወደ እርሱ ቀርቦ መምህር ሆይ ቸራለህን ሰላም ላንተ ይሁን ብሎ ሳኖ መሳሙም ኢየሱስ ከደቀ መዛሙርቱ መካከል የትኛው እንደሆነ ለአይሁድ ለይቶ ለማሳየት የተጠቀመው የጥቆማ ምልክት ነበር። ምክንያቱም የጌታ መልክና የወንጌላውያን የዮሐንስ መልክ ይመሳሰልባቸው ነበር እና ለይቶ ሲያሳያቸው ነው። ያን ጊዜም ጌታችን በሴመኑ ታገብ ታገቡ ለወልደ እጓለ እመሕያው የሰው ልጅ በመሳ ማሳለፈ ተሰጠዋለ ብሎታል። ከዚህም በኋላ ከእርሱ ጋር የመጡት የአይሁድ ጭፍራዎች ጌታ ኢየሱስንም በስድስተኛው ሰዓት ሌሊት ያዙት። ወደ ሽማግሌዎቹ እና ወደ ሊቃነ ካህናቱ ወደ ወደ ቀያፋ ወሰዱት። ጴጥሮስ ግን ከሩቅ ሆኖ ይመለከት ነበር። የነገሩንም ፍጻሜ ያይዝ ዘንድ ከአንድ ቅጥር ገብቶ ተቀመጠ። አይሁድም ይህን ቤተ መቅደስ አፍርሶት በሶስተኛው ቀን ይሰራዋለሁ ብሏል ብለው ከሰሱት። ለዚያም ሁለት የሐሰት ምስክሮች በክርስቶስ ላይ አመጡ። ሊቀ ካህናቱም ተነስቶ እንዲህ ሲያጠሉ አሰማምን አለ። ጌታችን ግን ምንም አልመለሰለትም። ሊቀ ካህናቱም ክርስቶስ ተብሎ ያልተነገረልህ የእግዚአብሔር ልጅ አንተ እንደሆንክ ንገረኝ አለው። ጌታችን አንታ አንተ አልክ አለው። ያን ጊዜ ሊቀ ካህናቱ ተናዶ ልብሱን ቀደደው፣ ራሱን በብረት ዘንግ መቱት። ይህንም ጊዜ የመከራው ጅማሬ ነበር። የማቴዎስ ወንጌል ምዕራፍ 26 ከቁጥር 61 እስከ 64። አራተኛ የሚስጥር ቀን ከሰባቱ ምስጢራተ ቤተ ክርስቲያን መካከል አንዱ የሆነው ምስጢረ ቁርባን የተመሰረተችበት በዚህ ዕለት ነውና ይህች ዕለት የምስጢር ቀን ተብላ ትጠራለች። መድኃኒታችን ክርስቶስ በዚህ ዕለት ሐሙስ ለአርብ ምሽት በሁለተኛው ሰዓት ሌሊት ህብስቱን ባርኮ ለ13 ከፈታት በኋላ ለደቀ መዛሙርቱ ሰጥቷቸዋል። እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠ። እንካቹ ብሉ ይህ ሥጋዬ ነው አለ። ጽዋኑም አንስቶ አመስግኖ ሰጣቸው ናቸው። እንዲህም አለ፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅር የሚፈሰው የአዲስ ኪዳን ደሜ ነው ተብሎ እንደተጻፈ። አስራ ሶስተኛው ደግሞ ምንም እንኳን የሚጠቅመው ባይሆን ለእርሱ የሚቀበለው አድርጎታል። ቀምሶ አቀመሳቸው እንዲል እንደ አብነት ለመሆን እንደዚሁ ነገ በምል ተመስቀን አስራ ሶስቱን ህማማ ተመስቀን ይቀበላለሁ ሲል ጌታን ይህን አርያነት ባያደርግልን ኖሮ ዛሬ ካኑ የጌታን ስጋ ደም ሳይቀበሉ አቀብሎ ብቻ በሄደ ነበር እና ይህን ስርዓት ለማስተማር ነው። አንድምታ ቅዳሴ ማርያም። በዚህ መሰረት እኛ ከእርሱ ከመድኃኒታችን ክርስቶስ ጋር አንድ የምንሆንበት ምስጢር ለደቀ መዛሙርቱ የገለጠበት ዕለት በመሆኗ ይችለት የምስጢር ቀን ትባላለች። በዚህ ዕለት የቅዳሴ አገልግሎት የሚፈጸም ሲሆን የቅዳሴ ስርዓት ዝቅ ባለ ድምፅ በልዑስ አስረው የቃጭሉን አገልግሎት የሚተካው ጽናጽል ሲሆን ይህ አይሁድ ጌታችንን ሊይዙስ በመጡ ጊዜ ድምፃቸውን ዝቅ አድርገው በሎሳስ እየተነጋገሩ መምጣታቸውን ለማሰብ ነው። በቅዳሴው ጸሎ ታንኑ ስርአተን ዛዜ የማይደረግ ሲሆን ሥርዓተ ቁርባን ግን ይፈጸምበታል። ይህ የሚያደርገው ጌታችን ለኛ ለሰው ለምዕመናን ወገኖቹ የሰጠውን ዘላለማዊ ቃል ኪዳን ለማሰብ ነው። በዚች ዕለት ኦርቶዶክሳዊት ምዕመናን ቀድሞ ራሳቸውን በንስሐ በማዘጋጀት ቅዱስ ሥጋውና ክቡር ደሙን ይቀበሉታል። የአዲስ ኪዳን ሐሙስ። ይህች ዕለት መድኃኒታችን ክርስቶስ ራሱን የተወደደ መስዋዕት አድርጎ የገለጠባት በእንስሳ ደም ይቀርብ የነበረው መስዋዕት ኦሪትም አብቅቶ አማናዊ የአዲስ ኪዳን መስዋዕት ለድህነት ዓለም የተበሰረባት የተጀመረባት ዕለት በመሆኗ የአዲስ ኪዳን ሐሙስ የተባለች ትጠራለች። መድኃኒታችን ክርስቶስ ይህ ጽዋ ስለ እናንተ በሚፈሳው በደሜ የሚሆን አዲስ ኪዳን ነው፣ ከእርሱም ጠጡ በማለት እንደተናገረው የሉቃስ ወንጌል ምዕራፍ 22 ከቁጥር 20። የሕጽበተ እግር ቀን። በዚች ዕለት መጀመሪያው ሰዓት ሌሊት በመጽሐፍ ማበሻ ጨርቅ ወደ ወስዶ ታጠቀ። በኋላም በመታጠቢያ ውሃ ጨመረ። የደቀ መዛሙርቱን እግር ሊያጥብ በታጠቀበት ማበሻ ጨርቅ ሊያብሱ ጀመረ። ወደ ስምኦን ጴጥሮስ መጣ። እርሱም ጌታዬ አንተ እኔ ታጥባለህን? አለው። ኢየሱስም መልሶ እኔም ማደርገው አንተ አሁን አታውቅም፣ በኋላ ግን ታስታውሳለህ አለው። ጴጥሮስም የእኔ እግር ለዘላለም አታጥበኝም አለው። ኢየሱስም ካላጠፉ ከእኔ ጋር እድል የለህም ተብሎ መለሰለን። ስምዖን ጴጥሮስም ጌታ ሆይ፣ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠበቀ ሌላ ያስፈልገውም፣ ሁለንተናው ግን ንጹህ ነው። እናንተ ንጹሐን ናችሁ፣ ነገር ግን ሁላችሁም አይደላችሁ ምን አለው? አሳልፎ የሚሰጠውን ያውቅ ነበርና፣ ስለዚህ ሁላችሁም ንጹሐን አይደላችሁም አለ። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደርጉላችሁን አስተውላችኋልን? እናንተ መምህራን ጌታ ትሉኛላችሁ፣ እንዲሁነኝና መልካም ትላላችሁ እኔ መምህር ጌታ ስሆን እግራችሁን ካጠፉኝ እናንተ ደግሞ እርስ በርሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጧችሁ ተብሎ በወንጌል ቅዱስ ዮሐንስ እንደተጻፈ የዮሐንስ ወንጌል ምዕራፍ አሥራ ሦስት ቁጥር አራት እስከ አሥራ አምስት እንግዲህ ከዚህ በላይ ከተጠቀሰው ከወንጌል ቃል እንደምንረዳው ጌታችን የደቀ መዛሙርት እግር ያጥብ ዘንድ በጴጥሮስ ጀምሯል ጴጥሮስ ግን ከኔ ያንተ ደቀ መዝሙር ሰውን በአንተ በመምህሬ ልታጠብ አይገባኝም አለ ጌታችንን መልሶ እውነት እውነት እልሃለሁ እኔ ግርህን ካላጠብኩ ከኔ ጋር እድል ፈንታ የለህም ከዚህ በኋላም ሌሎቹም ሀዋርያት አጥሯቸዋል አሳልፉ የሚሰጠውን ይሁዳን እንኳን ሳይቀር እግሩን አጥቦታል። ጌታ ይህንን ያደረገው አሳልፎ እንደሚሰጠው ሳያውቅ ቀርቶ አልነበረም ፍቅር ሲያስተምር ለእንሳም ጊዜን ሲሰጥ ነው እንጂ። በሌላ በኩል ደግሞ እኛ ለሚወዱት ብቻ ሳይሆን ለሚጠሉንም እንኳን በጎ ማድረግ እንደሚገባን ሲያስተምረን ነው። የዮሐንስ ወንጌል ምዕራፍ 13 ከቁጥር 8 ተጠምቆ ጾሙንም ጾሙ እንደ ጸለየ ጸልዩ፣ ስገዱ ሲለን እንደዚሁ የደቀ መዛሙርትን እግሩን አጥቦ እናንተም እንዲህ አድርጎ ብሎ አርአያነቱን ሲያሳየን መመሪያትትና እምነቱን ሲገልጥልን ነው። ዛሬም ከፓትርያርኩ ጀምሮ ያለው ሊቃነ ጳጳሳቱና ካህናቱ ሁሉም በየማዕረጋቸው የምእመናን እግር ዝቅ ብለው የሚያጡበት የጌታ የትሕትና ስራን ለማሰብ ነው። በዚህ መሰረት ይህንን ስርዓቱን አብነት በማድረግ በዚች ቀን ዘጠኝ ሰዓት ሲሆን የሕጽበተ እግር ስርዓቱ የሚከናወንበት ጊዜ ዲያቆኑ ውሃውን ያቀርባል። በቀረበ መሃል ላይ ጸሎተ አኰቴት ይጸለያል። ወንጌል ተነቦ ውሃው በካህኑ ወይም በሊቀ ጳጳሶች እጅ ይባረክና የሕጽበተ እግር ሥርዓቱ ከካናት እስከ አናጉንስጢስ እንደዚሁ ከወንዶች እስከ ሴቶች ላሉ ምዕመናን ሁሉ በካናቱ እጅ ይከናወናል። በዚህ ጊዜ ከውሃ በተጨማሪ የወይራ እና የወይን ቅጠል ለሥርዓቱ ማስፈጸሚያነት እንጠቀምባቸዋለን። ምስጢሩ ወይኑ ጽኑ ነው። ይህም ክርስቶስ ጽኑ መከራ መቀበሉን የሚያስረዳ ነው። ከዚህ በተጨማሪ እኛም የእርሱ መከራ ለመቀበል ዝግጁ ነን ለማለት ነው። የወይኑ ቅጠል ደግሞ በወይን የተመሰለ ደሙን አፍስሶ ለመመናን የህይወት የመጠጥ የሆናቸው ዘንድ መስጠቱን ለማዘከር ሲሆን በዚህ ዕለት ጌታችን የደቀ መዛሙርትን እግር በማጠም የፈጸመው የሕጽበተ እግር ሥርዓት ነው ለካላት ለመመናን የትሕትና ሥራ ለማስረዳት መሆኑ ነው። አንትሙሰ ከመዝ ግበሩ ለቤት ጽፍ እናንተ ባለ ባልንጀሮቻችሁ እንዲህ አድርጎ በማለት ተናግሯል። የቤተክርስቲያን ሊቃውንትን በቀኝና በግራ በመቆም ሐዋራትሁ ክበበ እግረ አርዳኢሁ አጸበ እያሉ ይዘምራሉ። ይህ ስራ ከተጠናቀቀ በኋላ ስራ ተቀዳሴ ከተከናውኑ ምዕመኑ ቅዱስ ሥጋውና ክቡር ደሞን ይቀበላሉ። የማቴዎስ ወንጌል ምዕራፍ 26 ቁጥር 26፣ የዮሐንስ ወንጌል ምዕራፍ 13 ከቁጥር 10 እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐኒ ያብጽሕክሙ ለብርሃነ ትንሣኤ እግዚአብሔር በፍሳ ወበሰላም አሜን። ያለደዌ እና ያለ ሕማም ያለ ጻማና ያለ ድካም እግዚአብሔር ለትንሣኤው ብርሃን እንደ ዛሬ ቀን በደስታና በፍቅር በአንድነት ያደርሰኝ ያደርሳችሁ አሜን።